በቀላሉ መጽዳት የሚችሉ አልጋዎች ናቸው። ጠንካራም ነው። ይላጥብኛል ይቆሽብኛል ብሎ መስጋት አይቻልም ማለት ነው። ጥራትና ኳሊቲ ያሉ እቃዎችን በማምረት 15 ዓመታት ቆይተናል። ማለት ስምንት መቀመጫ ናቸው። ለሜትር ነው። በጣም ሰፊ ናቸው። ለትላልቅ ቤቶች በጣም ኳሊቲ ናቸው። ሳይድ ቴብል አላቸው። ይሄ ደግሞ ሁኔታ የሚያደርገው ምንድን ነው? ሳይዶች ጋ ቻርጀሮች አሉ ማለት ነው። ተከፋች ናቸው። እዚጋ የተለያዩ እቃዎችን ማስቀመጥ ይቻላል። በጣም ሲምፕል ናቸው። ስለዚህ እዚጋ ያለውን አንድ ሰው ባይመርጠውና ባይመቸ በተመረጡ ማቴሪያሎች በእነዚህ ማቴሪያሎች ተጠቅመን ብረቱን ሲንቴቲክ ነሱን የሚቀይረው ነው። ሴፖዱን ፈልገው አድርገን ማዘዝ እንችላለን ማለት ነው። በሚገባ የምንጠቀማቸው ቀለሞች ምንድን ናቸው? የረኪና ቀለሞች ነው። ምንም አይነት መላላጥም ሆነ ቀለሙ ይለቅብኛል የሚል ስጋት አይኖረንም ማለት ነው። በቀላሉ ማጽዳት ይቻላል። በምትፈልጉት ግን ሳይዝም፣ ቅጥም፣ ዲዛይንም እንሰራለን። አምራች ስለሆኑ ሁሉም በእጃችን ነው ያለው።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 ሲያዩናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃን ወደ እናንተ የሚያደርሰውን የስለ ቢዝነስ ሚዲያ ተቀላቀሉ እንላለን። ይህንን በማድረግ እኛን ማበረታቱን ፕሮግራሙን በመምራት እኔ መስቀሌ ጎበና፣ ካሜራማናችን እና አውላ አብሮን አለ። አብራችሁን ቆዩ። ሰላም እንዴት ነህ? እንዴት ነሽ? እንኳን ወደ ሃፒነስ ፈርኒቸር በሰላም መጣክ። እንኳን ደህና ቆያችሁ። እንግዲህ ዛሬ ወደ ሃፒነስ ፈርኒቸር መጥተናል። ሃፒነስ ፈርኒቸር የመጣ ነው የተለያዩ ዳይኒንግ ቴብሎችን፣ አልጋዎችን፣ ሶፋዎችን እና የመሳሰሉ የፈርኒቸር ውጤቶችን እንደምትሰሩ ስለምናውቅ ነው። እንግዲህ እዚህ ቤት ከዚህ በፊት መጥተን ቃኝተናል። እየመጣንም እናያለን። እስኪ ዛሬ ከአልጋዎቹ ተነስተን ወደ ዳይኒንግ ቴብሎቹ ለመምጣት እዚህ ጋር የምናየውን አልጋ ምን አይነት ነው? ዲዛይኑስ እንዴት ነው? ሳይዙስ ስንት ነው? ማቴሪያሎቹስ እንዴት ናቸው? የሚለውን ነገር ነገር ነው። እባላለሁ የአፒነስ ፈርኒቸር የሽያጭ ባለሙያ ነኝ። ወደ ጋችን ስንሄድ ከትንሹ ልጀምርልህ። እነዚህ እንግዲህ እንደምታያቸው በሶሊድ እንጨት የተሰሩ ሙሉ ማተር ያላቸው ሶሊድ እንጨት የሆነ ብረቱ ወፈር ያለ ነው። ከስር ችፑድ አለ። የምታያቸው እቃዎች አንድ አይነት እቃዎች ስትራይፕ ይባላሉ። ሳይዛቸውም አንድ አይነት ናቸው። ሜትር ከሀምሳ ናቸው እና የምንጠቀመው ማተሪያሎች እነዚህ ምንድን ነው? ከስር ላይ እንደምታያቸው ችፑድ እና ብረት ነው። ብረቱ ጠንካራ ያለ ነው። ወፈር ያለ ብረት ነው የምንጠቀመው ያው አምባ ስለሆነ እኛ የምንሰራቸው ጥራትና ኳሊቲ ያሉት እቃዎችን በማምረት አስራ አምስት ዓመታት ቆይተናል። እንደምታዩ ነው። ከለና አማራጭ አላቸው። በጣም ጥሩ። ስለዚህ እነዚህ ሁለቱ አልጋዎች አንድ አይነት ሳይዝ ናቸው። ባለ ስንት ናቸው እነዚህ? ሜትር 50 ናቸው። ሁለቶቹ እንደምታያቸው ሜትር 50 ሆነው ግን ዲዛይንና ቅጽ ይለያያሉ። እንደምታያቸው ነው። ቀለሙ ደግሞ የመኪና ቀለሞች ነው የምንቀባቸው። ምንም አይነት ቆሻሻ ቢኖሩትም በቀላሉ የሚጸዱ እቃዎች ናቸው። ኦኬ። በጣም ጥሩ። ምናልባት እንግዲህ ይሄ ሜትር 50 ነው። ከዚህ በላይና ከዚህ በታች አይኖረንም? ይኖረናል። 80 ሴንት ያለ ማንት ሜትር አለ፣ ሜትር 20 አለ፣ ሜትር 50 አለ፣ ሜትር 80 አሉን በተለያዩ ዲዛይንና ከለር አማራጮች ኦርደር ማድረግ ቢችሉ ከስተመሮቻችን ኦርደር ማድረግ ይቻላል የሚፈጅብን ቀን እስከ ሰባት ቀን ይፈጅብናል በሰባት ቀን ቀን ውስጥ ማለቅ የሚችል ነው በጣም ጥሩ ስለዚህ እዚህ ጋር ያለውን አንድ ሰው ባይመርጠውና ባይመቸው በተመረጡ ማቴሪያሎች በእነዚህ ማቴሪያሎች ተጠቅመን ብረቱንም ቲክነሱንም ቀይረን ሴፑዱንም በምንፈልገው አርገን ማዘዝ እንችላለን ማለት ነው በጣም ጥሩ እነዚህን እዚህ ጋር የምናገኛቸውን በምን ያህል ብር ነው የምናገኛቸው እነዚህ እንግዲህ እንደምታያቸው ከ25 እስከ 35 ሺህ ብር ባለው ማግኘት ይቻላል እንዳልኩ ነው ዲዛይን ከለር አማራጭ አሉን በስተመሮቻችን በሚፈልጉ ዲዛይን ከለር አማራጭ እንሰራላቸዋለን በጣም ጥሩ እሺ ቀጥለን የምናያቸው እዚህ ጋር ደግሞ የምናያቸው እነዚህ ናቹራል እንጨቶች ናቸው የምንጠቀማቸው ፒር የሆኑ ናቹራል እንጨቶች ነው የምንጠቀመው እና ከስር ላይ እንደምታዩት ወፈር ያለ ጠንከር ያለ ብረት ነው የምንጠቀመው አሉ። ሁለት ሳይድ አላቸው እንደምታያቸው ናቸው። በቃዎቻችን ነው ጥራትና አስተማማኝ ናቸው። ምን አይነት እንጨት ነው ማለት ነው? አንደኛ ፒዩር እንጨቶች ነው የምንጠቀማቸው እንደምታዩት ነው። ምንም አይነት የመፈርፈርም ሆነ ቀለሞች የመልቀቅ እንትን ይላቸው ማለት ነው። ጠንካራ ናቸው እንደምታዩ፣ ቤቱንም በበለጠ ውብና ማራኪ ያደርጋሉ። ስለዚህ እነዚህ ባለስንት ናቸው ማለት ነው? ሳይዛቸው እዚህ ጋር እንደምታዩት ፍራሹ ካምሳ ነው አልጋው ሜትር ከሰማንያ 80 ነው፣ እና በጣም ጠንካራ ነው። ግን ሜትር ከሃያም፣ ከሃምሳም ከሰማንያም በሚፈልጉት ሳይዝ እና መጠን አለ። ኢቭን ኦርደር ማድረግም ትችላላችሁ። ዲዛይኑ ካልተመቸው ከስተመር ብንፈልገው ዲዛይን ኦርደር ማድረግ ይቻላል። በጣም ጥሩ። የእነዚህን እስከ ስንት ነው እናገኘው? ዋጋቸው ከ45000 እስከ 75000 ባለው ማለት ነው። በጣም ጥሩ። እዚህ ጋር ደግሞ ለየት ያሉ አዲስ ዲዛይኖች ናቸው እንደምታዩት እነዚህ ጨርቆች በዋተር ፕሩፍ የሚሰሩ ናቸው። ወጥ የሆነ እንጨት የምንጠቀመው፣ ብረቱም ወፈር ያለ ነው። የአምራት ስለሆነ በተለያዩ ከለር እና አማራጭ ዲዛይን አለን። ዋጋቸው ከ45 እስከ 65 ሺ ባለው ማግኘት ይቻላል ማለት ነው። ስለዚህ እንደየ ዲዛይኑ እንደየሳይዙ፣ ልዩነት ከ45 ሺ ጀምሮ እስከ 75 ሺ ብር ይህን የመሰለ አልጋ ማግኘት እንችላለን። በሚገባ በጣም ጥሩ። እዚህ ጋር ደግሞ በዲዛይኑ የተለየ አይነት አልጋ እያየን ነው። እስኪ የዚህን አልጋ ማቴሪያሉ ምን ይመስላል? ሳይዙስ እንዴት ነው? ጥራቱንስ ውስጥ ብንለካ ምን ይመስላል? የዝቅተኛ ዋጋው ምን ያህል ነው? ከፍተኛ ውስን ትና የሚለውን ንገል ኦኬ። እዚህ ጋር ደግሞ የምታዩት ምንድን ነው? እነዚህ ኦሪጂናል ኢሚቴሽን ናቸው። ዋጋቸው ከ65 እስከ 85 ባለን አለን። እንደምታዩት ነው፣ እቃው በጣም ኳሊቲ ናቸው። ከስሬ ችፑድ አለ፣ ኦቨር ያለበት እንጠቀማለን፣ ስፖንጅ እንጠቀማለን፣ ች ስፖንጆች እንጠቀማለን። ከዛ ባለ ደግሞ ኢሚቴሽኖች አሉ ማለት ነው። በቀላሉ መጽዳት የሚችሉ አልጋዎች ናቸው፣ ጠንካራም ነው። ስለዚህ እነዚህም እንደ ሌሎቹ የሳይዝ አማራጭ ይኖረናል። በሚገባ እንቀጥል። እዚህ ጋር ደግሞ ሰፋ ያለ በዲዛይኑም ለየት ያለ አይነት አልጋ እያየን ነው። ና ይህን አልጋ እንዴት ነው የምንገልጸው? ምን አይነት አልጋ ነው የምንለው? ማቴሪያሎችስ እንዴት ናቸው? አብሮትስ ያሉት እቃዎች ምን ምንድን ናቸው? እዚህ ጋ የምታያቸው ደግሞ ለየት ብለው የተሰሩ ናቸው። ዲዛይናቸው ለየት ያለ ነው። እነ ጨርቆቹ ዋተርፕሩፎች ናቸው። የሚጸዱን በቀላል ነው። መጸዳት የሚችሉ ጨርቆች ናቸው የምንሰራቸው ከስር ላይ ሶሊድ እንጨትና ኤችዲ ስፖንጆች እንጠቀማለን ማለት ነው። ሳይድ ቴብል አላቸው። ይሄ ደግሞ ሌት የሚያደርገው ምንድን ነው? ሳይዶች ጋር ቻርጀሮች አሉ ማለት ነው። በቀላሉ መጠቀም የሚቻል ነው። በጣም ዘመናዊ አልጋዎች ናቸው አሁን ላይ ያሉት። እዚህ ጋር ቻርጀር አለን። ከላይ ደግሞ ምንድነው? ይሄ ላይት ነው። ይሄ ላይት ነው። ላይት የምንጠቀምባቸው ነው። ሳይድ ላይ ላይት አላቸው ማለት ነው። በጣም ጥሩ። ስለዚህ ምናልባት እንግዲህ ይህንን አልጋ በልዩነት እንግለጸው ቢባል እንዴት ነው ልንገልጸው ምንችለው? እንግዲህ እነዚህ አሁን ላይ ዘመናዊ የሚባሉ አልጋዎች ናቸው። በጣም ተመራጭ ናቸው። ኑሮን ቀለል የሚያደርጉ አልጋዎች ናቸው። ባጭሩ እንደምታዩት ላይት አጠገብ ነው ያለው፣ ቻጀሮም አጠገብ ነው ያለው። ኢቨን እንኳን እዚህ ጋር ኩርሲ ያላቸው እዚ ጋ የተለያዩ እቃዎችን ማስቀመጥ ይቻላል ማለት ነው። ተከፋች ናቸው። እዚ ጋ የተለያዩ እቃዎችን ማስቀመጥ ይቻላል። በጣም ሲምፕል ናቸው እና እነዚህ አሪፍ አልጋዎች ናቸው። በጣም ጥሩ። እነዚህም በዚህ አይተናል። ምናልባት ይህንን ዲዛይን በራሱ በሌላ ማቴሪያል መስራት እንችላለን ማለት ነው። በሚገባ በምትፈልጉት ዲዛይን እና ቅርጽ ከለር አማራጭ እንሰራለን። ያው እንዳልኩ ነው ሀፒነስ መጦ ምንም የሚታጣቃ የለም። በጣም አስተማማኝና ቆንጆ እቃዎች ናቸው። በጣም ደስ ይላል። ቻርጀሩ መብራቱ ምንም እንዳልሽው ኑሮን ቀለል እንደሚያደርግ ነው። በተለይ ቻርጀር ከራሱ አጠገብ ማራቅ ለማይፈልግ ሰው በተለይ በአሁኑ ዘመን ያው ቴክኖሎጂ አስቸጋሪ ነው። ስለዚህ ይሄን እንደዚህ ካለ ዋጋውስ እንዴት ነው የሚሆነው? የእነዚህ ዋጋቸውን እንግዲህ አሁን እዚህ ጋር ያሉት ሜትር ከሰማንያ ናቸው ከሃምሳም አሉን ከሃያም አሉን በራሱ ዲዛይንም ከሌላ አማራጭ አሉን። ዋጋቸው እነዚህ ከ45 እስከ 85 ሺህ ባለው ማግኘት ይችላሉ። በጣም ጥሩ እሺ። እዚህ ጋር ደግሞ ሌላ አልጋ እያየነው አልተዘረጋም። በሌላ ማቴሪያል አይ ቲንክ ራሱ ነው መሰለኝ እስኪ ይሄን ያው ደግሞ ነገር ይሄ ጋር ምታያችሁ እነዚህ ምንድን ናቸው? ሶሊድ ናቸው። የመኪና ቀለም ነው የምንጠቀመው። እዚህ ጋር ደግሞ ማለት ላይ ኢሚቴሽኖች ነው የተጠቀምናቸው። እዚህ ጋር እንደምታዩ ኦሪጂናል ኢሚቴሽን ናቸው እና በቀላሉ መጽዳት ይችላሉ። ከለር አማራጭ አሉ። ኦኬ በተለያዩ ዲዛይኖች ስላሉ መጣው ጎብ ሁለት ሳይድ አላቸው ጎን እና ጎን ላይ እና ሲምፕል ናቸው እንደምታያቸው። ቤት ጠባብ እና ምን ከሆነባቸው እነዚህ አሪፎች ናቸው። ብዙ ስፔስም ማይዞ ማለት ነው እና እንደምታዩት በጣም ቆንጆና ጠንካራ አልጋዎች ናቸው። እሺ እዚህ ጋር ደግሞ ሌላ አልጋ ይለያያል። እስኪ አልጋ ነገሪ። እዚህ ጋር ደግሞ የምታያቸው አልጋዎች ሶሊድ ናቸው። በሶሊድ ማቴሪያል የተሰሩ ናቸው። በጣም ኳሊቲ ናቸው። እንደምታየው ተከፋሽ ናቸው። እዚ ጋ የተለያዩ ማቴሪያሎችን መጠቀም ይቻላል፣ ማስቀመጥ ይቻላል ማለት ነው። ዘመናዊ አልጋዎች ናቸው። ሜትር ከሰማንያ ነው አልጋው፣ ሜትር ከሀያ ነው ፍራሹ። ለዛ ነው ሰፋ ያለው እንጂ ከሰማንያ ነው ፍራሽ አለው እና እንደምታየው በጣም ኳሊቲ ነው። የምንጠቀማቸው ደግሞ እንጨቶች ነው የተጠቀመው እዚ ጋ ከላዮች አሉ ማለት ነው። በጣም ጥሩ እነዚህን አልጋዎች የሳይዝ አማራጭ አለን፣ ከለር ይኖረናል። ዋጋቸውን እንግዲህ አንጻር እነዚህን አልጋዎች ደግሞ ደግሞ ከ65 እስከ 85 ባለው ማግኘት ይቻላል። በምትፈልጉ ዲዛይን ከለር አማራጭ አሉ፣ በምትፈልጉ ዲዛይን ማግኘት ይችላሉ ማለት ነው። በጣም ጥሩ እንግዲህ ከዚህ በመቀጠል ዳይኒንግ ቴብሎችንም እያየን ነው። ያው እንግዲህ አልጋውን ሁሉንም መጥቀስ አንችልም፣ ያው ሲሰፋ ሲዘረጋ ሁሉ የምናየው ይሆናል። እዚህ ጋር ደግሞ ሌሎች እቃዎችን ማየት እንችላለን። ዳይኒንግ ቴብሎችን እያየን ስለሆነ ስለነዚህ ዳይኒንግ ቴብሎች ነው እዚህ ጋር ደግሞ የምንጠቀማቸው እንጨቶች ሶሊድ ናቸው፣ እንደምታያቸው ናቸው። በጣም ኳሊቲ ናቸው። ሞር ኮንፎርቴብል ናቸው። አሪፍ ብለህ ብታያቸው ሞር፣ በጣም ጥሩ አሪፍ አሪፍ፣ እና እንደምታያቸው በጣም ኳሊቲ ናቸው። ሞር ኮንፎርቴብል ናቸው። ከኔ በል ደግሞ አንተ፣ ያው ቴስት እያደረኩት ስለሆነ፣ ቴስት እያደረኩ ነው። ምግብ ፍላጎቱ ላይ ጨመ በደንብ ነው የሚበላው ጋ ፍጣ ተራብሩ ያ እኔ በራሴ ናቹራል የሆኑ ነገሮች ደስ ይሉኛል። ስለዚህ ቀለል ብለው በራሱ በተፈጥሮ እንጨት እንደዚህ ተሰርቶ ስታይ በጣም ደስ የሚል ነገር ነው። አሪፍ ፊኒሽንግ የሚያየው ነው። ስለዚህ ይሄንን ራሱ አሁን ባለው ሳይዝ ምን ያህል ነው የምንለው ነው፣ ከዚህስ ምን ያህል ማተለቅ እንችላለን፣ ምን ያህል ማሳነስ እንችላለን፣ ወንበሮቹንስ መጨመር መቀነስ እንችላለን የሚለውን ነገር ይሄ እዚህ ጋር መታያቸው። ቴብሎቹ ሜትር ከሰማንያ ናቸው ነው ያላቸው ሙሉ በስድስት ወንበር ናቸው። ኦኬ። በምትፈልጉት ግን ሳይዝ ቅጥም ዲዛይንም እንሰራለን አምራች ስለሆኑ ሁሉም በእጃችን ነው ያለው። እንደምታየው ነው ይሄ ራሱ ወንበር ሁለት አይነት አማራጭ ነው ያለው። ሁለት አይነት ዲዛይን አለው። እዚህ ጋር የምታየው ናየ በሁለቱም ዲዛይን አላቸው። አንድ አይነት ማቴሪያል ናቸው፣ ግን የተለያዩ ዲዛይን አላቸው። እና ቦታ ጠበበብን አነሰብን ለሚሉ ሰዎችም አነሳ ግን ሳይዝ እንሰራለን ማለት ነው። ከዚህም የበለጠ ከፈለጉ ሰፍ አድርጎ መስራት ይቻላል ማለት ነው። በቀላሉ በጣም ጥሩ። ይህንስ በምን ያህል ብር ነው የምናገኘው? እዚህ ጋር ደግሞ የምታያቸውን እነዚህ ዋጋዎችን እስከ ሰማንያ አምስት ሺህ ብር ባለው ማግኘት ትችላለህ ማለት ነው። ይህንስ ዋጋቸው ተመሳሳይ ነው፣ ያው ዲዛይን ተለወጥ ነው እንጂ ዋጋቸው ተመሳሳይ ነው። ማቴሪያሉም አንድ አይነት ናቸው፣ የዲዛይን ለውጥ ብቻ ነው። እዚህ ጋር ደግሞ ሌላ ዳይኒንግ እያየን ነው። እስኪ የዚህን ዳይኒንግ ማቴሪያሉ ምን ይመስላል፣ ሳይዝ ውስጥ እንዴት ነው አብሮት ያሉትን ነገሮች ነገ እዚህ ደግሞ የምታያቸው በባልቤት ጨርቆች የተሰሩ ናቸው። እንደምታያቸው ስፖንጆ ኤችዲ ነው፣ ሙሉ በሙሉ ኤችዲ ስፖንጆች ነው የተሰሩት። እነዚህ ዩቪ ይባላሉ፣ ማተሪያላቸው ዩቪ ነው። ቴብሉ ሜትር ከሰማኒያ ነው፣ ያው ሰፋ ተብሎ እንደ የተሰራ ነው። ባለ ስድስት መቀመጫ ናቸው። ከስር እንደምታየው ጎማ እንጠቀማለን፣ ምንጣፍ፣ ሴራሚክ የተለያዩ እቃዎች እንዳይጎዱ ማለት ነው። በቀላሉ መንሻራቶች የሚችሉ ናቸው። ወንበሮቹ በቀላሉ ማንሸራት ትችላለን። ከለር አማራጭ ዲዛይን አላቸው። አሁን እዚህ ጋ የምናያቸው ሜትር ከሰማኒያ ነው፣ በሜትር ከ በሜትር ከሃያም አለው እንደምታዩት በአራት ወንበር በስድስት ወንበርና በስምንት ወንበር በተለያዩ አማራጮች እናቀርባለን ማለት ነው። ዋጋቸው እነዚህ ከ ሰማንያ እስከ ዘጠና አምስት ሺህ ባለው ማግኘት ይቻላል። በጣም ጥሩ እዚህ ጋ ይሄ ደግሞ ባለ ስምንት መቀመጫ ናቸው። ሁለት ሜትር ነው። በጣም ሰፊ ናቸው፣ ለትላልቅ ቤቶች በጣም ኳሊቲ ናቸው። እንደምታየው ነው፣ ጨርቁ ዋልቤት ነው፣ በጣም ኳሊቲ ነው። በቀላሉ መጸዳት የሚችሉ ናቸው። ምንም አይነት ቆሻሻ በቀላሉ መጸዳት ይችላሉ ማለት ነው። ስፖንጁ ደግሞ እነዚህ ኤችዲ ናቸው እና በጣም ጠንካራ ነው፣ ምቾት ያለው እቃ ነው። የአምራች ስለዋንን ኳሊቲ እና ጠንካራ የሆኑ እቃዎችን በማምረት እንታወቃለን ማለት ነው። ስለዚህ አሁን ይሄ ሁለት ሜትር የምንለው ዳይኒንግ ስንት ወንበር ነው ያለው ማለት ነው? እዚህ ጋር እንደምታያቸው ስምንት ወንበሮች ናቸው። ሶስት ሶስት እና በዛ በግራ ብለ ነው መከረ ባለ ስምንት ስምንት መቀመጫ ናቸው። እነዚህ መቀመጫዎቹ ምናልባት መቀየር ብንፈልግ በሌላ እንጨት ጾር በሌላ ማቴሪያል መቀየር ብንፈልግ እንችላለን፣ በሚገባ ይቻላል። እንደምታያቸው ሳይዛቸው ተለቅ ባለም አነስ ባለ ሳይዝ እንሰራለን። በምትፈልጉት ከለር አማራጭ ይሰራላችሁ። በጣም ጥሩ። እነዚህ ዝቅተኛ ከተባለው ሳይዝ ጀምረ እስከ ትልቁ በምን ያህል ብር እናገኛለን? ኦኬ፣ እነዚህ የምታያቸው ከ85000 እስከ 120 ማግኘት ይቻላል ማለት ነው። ኦኬ፣ እንደ ቴብሉ ሳይዝ ነው እንደ ወንበሮቹ ሳይዝ ዋጋው በዛ ይተመናል ማለት ነው። በጣም ጥሩ። እስኪ አሁን ይህንን ማቴሪያል ሳይሆን እኔ በጣም ወድጀዋለሁ። ምናልባት ከኳሊቲ አንፃር፣ አንቺ ውስጡን የምታቂ ስለሆንሽ አነጻጽቤ ብትባይ ከሌሎች አንፃር ምን ታየዋለሽ? እዚህ ጋር እንግዲህ እንደምታዩት የምንጠቀማቸው እንጨቶች ሙሉ ሶሊድ ናቸው። ወጥ የሆነ ሶሊድ እንጨት ላይ ዩቪ ነው የምንጠቀመው ማለት ነው። ዩቪ የምንጠቀምበት ምክንያት ለውበት፣ በጣም ጠንካራ ነው። ከስሬ እንደምታየው ብረት ነው የምንጠቀማቸው፣ ብረት አሉ ጎማሉ። በጣም ጠንካራ ነው እና አሁን ላይ በጣም እይታን እንደምታየው ሞራ ትራፊክ ያደረግ ውበት ብቻ ሳይሆን ጥንካሬም አለው እያልሽ ነው። ለሚገባ በጣም ጥሩ እዚህ ጋር ነው የምታያቸው። ከነዚህ ለየት የሚያደርጋቸው ምንድን ነው? እዚህ ጋር ሙሉ የተጠቀምነው ሙሉ እንጨት ነው፣ ጣውላ እንጨቶች ነው እንደምታያቸው የምንጠቀመው እና እነዚህ ባልቤት ናቸው። ጨርቆቹ በቀላሉ መጽዳት የሚችሉ ናቸው። ምንም አይነት ቆሻሻ ወጥም፣ ቡናም፣ ሻይ ምንም ነገር ቢደፋባቸው በቀላሉ ማጽዳት የሚቻሉ ናቸው ማለት ነው። ከስር ላይ ሙሉ እንጨት ነው የምንጠቀመው፣ ከዛ ኤችዲ ስፖንጆች አሉ፣ ከዛ በኋላ ነው ባልቤት የምንጠቀመው ማለት ነው። ከስር ላይ እንደምታየው ደግሞ ጠንካራ እንጨት ነው የምንጠቀማቸው። ቀለሞች ምንድን ናቸው? የመኪና ቀለሞችን ነው ምንም አይነት ሆነ ቀለሙ ይለቅብኛል የሚል ስጋት አይኖረንም ማለት ነው። በቀላሉ ማጽዳት ይቻላል። በጣም ጥሩ። እነዚህንና እነዚህን ዳይኒንግ ቴብሎች ልዩነታቸውን ነገሪንና ዋጋቸውን ወስደን እዛ ጋ እንለፍ። እዛ ጋ የምንጠቀማቸው እንጨት ናቸው። እንጨት ብቻ ነው እዛ ጋ የተጠቀምነው። እዚህ ጋር ደግሞ ከእንጨት ፕላስ ስፖንጁ ጨርቁን ተጠቀምን ማለት ነው። ልዩነቱ እሱ ነው። የዲዛይን ልዩነት ልዩነት አለው፣ የማቴሪያል ልዩነት አለው እና እንደምታየው ነው። በተለያየ ቀጥና ዲዛይን አማራጭ እንሰራላቸዋለን ከዚህ በበለጠ ማለት ነው። በጣም ጥሩ። ዋጋቸውን እስከ ስንት ነው የምናገኘው? እነዚህ እነዚህ ከ85 እስከ 95 ማግኘት ይቻላል ማለት ነው። በጣም ኳሊቲ ናቸው። እዚህ ጋር ደግሞ የምንጠቀመው ምንድን ነው ሙሉ ሶሊድ እንጨቶች ነው የምንጠቀማቸው። ለጠባብም ለሰፊም ቤት የሚሆኑ እቃዎች ናቸው እነዚህ እዚጋ እያሽከረከብም ምግቦችን መጠቀም ይቻላል ማለት ነው። እና እነዚህ ቆንጆ ናቸው ኳሊቲ ናቸው። እዚህ ጋ የምታያቸው ኖርማል ነው ስፖንጅ በሌላቸው ነው። ስፖንጅ ባለው አማራጭ አለን ማለት ነው። በምትፈልጉት ዲዛይንና ክለር አማራጭ እንሰራላቸዋል ማለት ነው። እዚህን ዳይኒንግ ቴብል ኳሊቲ ግለጪ ብትባይ የምትገልጪው ለምን አይነት ቤትስ ሊሆን ይችላል? እንዳልኩ እዚ ጋ ለጠባብም ለሰፊም ቤቶች መጠቀም ይቻላል ማለት ነው። ያው ይህን ስልክ ለጠባብ ቤቶች ብዙ ስፔስ አይዝባቸው። በአራትም በስድስትም በስምንትም ወንበር መጠቀም የሚቻል ነው ማለት ነው። በቀላሉ በጣም ቆንጆ ቆንጆና ኳሊቲ ያቸው እንደምታያቸው፣ የሚሰለችም አይደሉም። በጣም ጥሩ እንግዲህ ያው እዚህ ጋ በከፊል ዲስፕላይ ላይ የተቀመጡትን አልጋዎችና ዳይኒንግ ቴብሎችን ለማየት ችለናል። ምናልባት እንግዲህ ከዚህ በበለጠ ሙሉ ምርቶችን መቃኘት የምንችልበት ሰዓት ቢኖረውና ብናረዝመው አሪፍ ነበር። ነገር ግን እነዚህን በከፊል ለማስረዳት ችለናል። ከዚህ የበለጠ እንግዲህ ደውለው መጠየቅ ለሚፈልጉ፣ በአካልም እስከ ድርጅቱ መምጣት ለሚፈልጉ አድራሻችሁንና ስልክ ቁጥራችሁን ነገሪን እና እንጨርስ። አድራሻችን አጎናት ሲኒማ ለ ኪት ወይም ደንብል ታክሲ መያዣ ፊት ለፊት ቢሉ ያገኙናል። እንግዲህ ስልካችን እዚህ ጋር በምናስቀምጠው ማግኘት ይችላሉ ማለት ነው። ተደስተው ይመለሳሉ። ጎራ ይበሉ። አመሰግናለሁ። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ ይህን የመሰለ ቅኝት አድርገናል። እንግዲህ አልጋዎቹንም ዳይኒንግ ቴብሎቹንም ለመጠየቅ ችለናል። እነዚህን አልጋዎችም ሆነ ዳይኒንግ ቴብሎቹን በተለያየ ሳይዝ፣ በተለያየ ማቴሪያል፣ በተለያየ የዋጋ ልዩነት ልንቃኝላችሁ ይችለናል። እነዚህን እቃዎች ምናልባት እናንተ በምትፈልጉት በቤታችሁ ዲዛይንና ስፋት መሰረት ወይ ደግሞ በምትመርጡት የዲዛይንና የከለር አማራጭ ዲፔንድ ሆናችሁ የፈለጋችሁትንም ማዘዝ ትችላላችሁ። እዚህ ጋር ቃኘ ነው ዲስፕሌይ ላይ የተቀመጡትን ብቻ ነው ማለት ነው። ይሄን የመሰለ መረጃ እንግዲህ ለእናንተ ሳደርስ የነበርኩት እኔ መስቀል የጎበና፣ ካሜራማናችን ነው አውሎ አብሮን ነበረ። አብራችሁን ስለቆያችሁ ከልብ እያመሰገንን እንዲህ አይነት ጠቃሚ መረጃዎችን ለመቃኘት እንግዲህ ብዙ ተጉዘን ሰርቻ አድርገን ነው የምናገኘው እና ይህንንም ስራ አጠናክረን እንድንቀጥል ለእናንተም የሚጠቅማችሁን መረጃ ከቦታው ሆነ እንድናቀርብ ቻናላችንን ሰብስክራይብ በማድረግ አበረታቱን እንላለን። አብራችሁን ስለቆያችሁ በድጋሚ እናመሰግናለን።